መሰላችሁ የምናደርገው በመጀመሪያ ደረጃ አሁን እኛ ሄ ምናለን ቲሸርት አለን ወይንም ካኔቴራ አለን። በቤታችን ውስጥ አሮጌ ካኔቴራ ይዘናል ማለት ነው። ስለዚህ አሁን ይህንን ካለን ምን እናደርጋለን? ፓተርናችንን ወይም ዲዛይን የሰራንባትን እችን እንይዛለን። ሌሎችም ቅድም እንደነገርኳችሁ እንዳያችሁት እነዚህ ዲዛይኖች ኦሬዲ አለ አዘጋጅተናል መጀመሪያ ማለት ነው። አሁን ወደ ፕራክቲሱ ልንገባ ነው፣ ግን አንድ የረሳ ነው። ቅድም ያላሳ ያልነገርኳችሁ ጠረጴዛችን እንዳይበላሽ በማርከብ ምን ማድረግ አለብን? ማከሩ ስንይዝ ከስር መጠንቀቅ አለብን ማለት ነው። እንዳይበላሽ ያለን ጠረጴዛ። ስለዚህ ምን እናደርጋለን አሁን ይሄ በቤት ውስጥ ያገኘ ነው፣ ካኔቴራ አለ። ይሄ ካኔቴራ በዚህ ካኔቴራ እንግዲህ ምን ያህል መስራት እንደምንችል ልናይ እንችላለን ማለት ነው። አሁን ይሄ ካኔቴራ በመጀመሪያ ማድረግ የሚገባል፣ ይህንን ካኔቴራ ድፍን ነው። ጉቡ በጥንቃቄ እንዳይበላሽ አድርገን ይህንን ልንቆርጠው ይገባል ማለት ነው፣ ልንቆርጠዋል። እስከ መጨረሻ እንቆርጠዋለን። እዚህ ጋርም ስንደርስ ቀስ ብለን ሳናበላሽ እንቆርጣለን። አሁንም በዚህኛው በኩል እንዲሁ እንቆርጣለን ማለት ነው። እስከ መጨረሻ ከጠንቅቀን ከጠንቅቀን እንቆርጠዋለን። አሁን ይህን ከቆረጠን በኋላ ምናደርጋለን? እስትዩት የምዬ እዚህን በካሜቴራ ጨርቅ ስፋ አድርጎን አያችሁ እንደሚያገርም ትልቅ አሉ ይንተናል ማለት ነው። ስለዚህ አሁን ምናደርጋለን መልሰን ይህን ካሜቴራ እንደዚህ ይዘረጋዋለን፣ አስተካክለን ተጠንቅቀን ማለት ነው። ሳይዙን ሳናበላሽ ከታች ከላይም ልናገኘው ከስር ምን አለን ሌላ ጨርቃለን፣ ከላይ ሌላ ጨርቃለን። ስለዚህ ሁለት ፓንት መስራት የምንችልበትን እናያለን ማለት ነው። ቅድም እንዳያችሁት ምን አለ፣ እዚህ ጋር ፓተርናችን አለ። ምንም ዲዛይን የሰራንበት የፕላስቲክ ፓተርን አለ። እሱን ምንናደርጋል እናመጣና እያችሁ እዚህ ጋር እንዴት እንዳስቀመጥኩት። ከዛም በመቀጠል ደግሞ እኛው አሁን የፊቱንና የኋላውን አገኘን ማለት ነው። የመጀመሪያውን ሳይዝ አገኘን ማለት ነው። ይሄ ትርፍ ቦታ አግኝተናል እዚህ ጋር። ይህ ትርፍ ቦታ ምን ሊሰራልን ይችላል? እነዚህ የፕሮቴክቲቭ ወይም ደግሞ ሁልጊዜ ልናደርገው የምንችለው ፓርት ለመስራት እዚህ ጋር ልናመጣው እንችላለን። ለምሳሌ እስኪ እዚህ ጋር ወይም ደግሞ እንዲህ ልናስቀምጠው እንችላለን። እዚህ ጋር ቦታ አለን ማለት ነው። ዜን ይኸኛውን ደግሞ ልናመጣ አገኘን ማለት ነው። አያችሁ ምን ያህል ቦታ እንዳለን። ይሄ ጠቅላላ አንድ ፓንት ልንሰራበት የምንችለውን ጨርቅ አግኝተናል ማለት ነው። ግን እዚህ ጋርም ትንሽ ቦታ አለች ልኩችንም ልንጠቀም እንችላለን ማለት ነው። መጨረሻ ላይ ስለዚህ ምን እናደርጋለን? በጥንቃቄ ከሰብ ላስቲካችን አለ እቃችን እንዳያበላሸው ይሄ አለ። በጣም በጥንቃቄ እንዲህ በጣም መጠን በጥንቃቄ እንደዚህ ማርክ እናደርጋለን፣ ምልክት እናደርጋለን ማለት ነው። እዚህ ምልክት ካደረግ በኋላ እያችሁ የፓንቱ ዲዛይን ወረደ አለ ማለት ነው፣ እዚህ ጋር። ስለዚህ ይሄንን ምልክት በደንብ በማርከር ከሰራን በኋላ ዙሪያው ከሰራን በኋላ ይሄን ምልክት ምናደርጋለን? መቀስ እንይዝና ይሄንን ፐር በዚህ ዲዛይን እንቆርጠዋለን ማለት ነው። ልክ በዚህ ዲዛይን ከቆረጠ በኋላ እንደገና ምን እናገኛለን? የቆየ የምንቆርጠው ይሄ አውትፑት ይኖረናል። ይሄኛው ማለት የትኛው ማለት ነው እያችሁ? ይሄኛው ማለት ይሄ ማለት ነው። የጀርባው ማለት ነው። ከጀርባ ያለው ማለት ነው። እያችሁ እኩል ነው እያችሁ። ዲዛይኑ እና ጨርቁ እኩል እንደሆነ ተመልከቱ። ደግሞ ከፊት ለፊት ያለውን ደግሞ ተመልከቱ። እንደገና ይህንን አምጥተን ደግሞ እዚህ ላይ እስቲ እናድርገው። እያችሁ የሚመጣው ልክ በዛ በነጩ ካሊቴ ነው ይሄ ይገኛል ማለት ነው። ይሄ የትኛው ሳይድ ነው ማለት ነው? የፊት ለፊቱ ነው ማለት ነው። ስለዚህ እነዚህን ካገኘን በኋላ ምን እናደርጋለን? እዚህ ሁለቱን እናገናኛቸዋለን። ተመሳሳይ ተመሳሳይ የተለያየ አሁን ለምሳሌ ይህን ስንመለከተው አያችሁ ጉድ ትጉድ እንላለን ወይም ተመሳሳዩ እንላለን ማለት ነው። ለምሳሌ አሁን ማይ አዎ ይኸኛው ጥሩ ሳይዝ እንግዲህ ስንገለብጠው እንዲመጣ ጥሩ ሳይዝ ከውስጥ መሆን አለበት ማለት ነው። እንደዚህ አድርገን ይሄ ተሰፋሁን ይሄ አንድ ፓንት ተያያዘ ማለት ነው። እዚህ ጋ እያቸው የመጣው እንትን አገኛችሁን? አንድ ፓንት አሁን ምናደርጋለን ከዚህ በኋላ ን ም ደ ሁልጊዜ ልንለብሰው የምንችለውን ካኒቴና እንትን ፓንት መስራት እንችላለን። እችኛዋን ኛ አያችኋት? እች ወይም ይሄኛውን አምጥተን እዚህ ላይ ሰፊው ፓርት እዚህ ላይ ነው የምናመጣው። አያችሁ አያችሁ፣ ልዩነቱ እዚህ ጋ ያለው አያችሁት? ልዩነቱ። ስለዚህ አሁን የምናረገው እንዴ ነው ማለት ነው። ይሄኛው ከውስጥ ስለሆነ እንዲህ ነው የምናረገው። ይገለበጣል። ሁልጊዜ ነው እንዲህ ነው። እዚህ ጋር ያለውን ስፋት አያችሁት? እቺ ስፋት ምን ለማግኘት ነው? ይሄንን ስናደርግ ልዩነት ያለበት ምክንያት እዚህ ጋር ያሳያችሁ ይህን አያችሁ፣ ችኛል ይህንን ለምን ይጠቅመናል? ይህንን ትርፍ ልክ እንደዛ እዚ ጋር ይሆናል፣ ትርፋለህ፣ ተርፋለህ ሰው። ይሄ የሚጠቅመን ምክንያት ቅድም ተመሳሳዩን ጉትጉዳን ነው ማለት ነው። ተመሳሳዩ እሱ ከተሰፋ በኋላ ስንገለብጠው ምን ይሆናል? በሰውነታችን ላይ የሚያፈውን ወይም ደግሞ ትኑን እናገኛለን ማለት ነው። ነው እንደዚህ ነው። ሰው ምን እናገኛለን? ይሄኛው ፈሳሹ ወደ ፓንቱ ወይም ወደ ሱሪያችን እንዳይተላለፍ የሚያደርግ ይሄኛው ደግሞ ከላይ የሚሆን ፓንት ነው ማለት ነው። ሰው ስንገለብጠው ይሄን እናገኛለን። ምን ይሆናል መጨረሻ ይሄ ሲሰፋ አያችሁት? ከገለበጥን በኋላ እናደርጋለን ተሰፋ ማለት ነው። ይህን የተሰፋው ምን ይሆናል ከተሰፋ በኋላ? እቺ ነገር ለምንድን ነው ብትሉ፣ እችኛዋን አያቸዋል። እች ምን እናደርግባታለን? እዚህ ውስጥ ሌላ ጨምረን እንዳይንቀሳቀስ ወደፊት ወደኋላ እንዳይል ፓድ ማስገባት እንችላለን ማለት ነው። እችኛዋን የምንጨምርበት ለዚህ ነው። ይህንን ለመስራት ብትፈልጉ በዚህ ብትፈልጉ ደግሞ በዚህ በፎጣ መስራት ትችላላችሁ። የፈለጋችሁትን የእናንተ ምርጫ ነው። በፎጣ ስትሰሩ የሚገኘው እንደዚሁ አይነት ነው። አያችሁት? ይሄኛው ፓንት ይሄኛው ደረጃ ደርሷል ማለት ነው። በዚህኛው ደግሞ በፕሮቴክሽን ወይንም ደግሞ በዚህ በወተር ፕሩፍ ስትሰሩት ደግሞ ይሄኛው መዳ ተገኘ ማለት ነው። አያችሁት ምን ለማድረግ ነው ይሄ እንግዲህ ዱራብል ሶሉሽን ነው ማለት ነው ዱራብል ሶሉሽን ዱራብል ሶሉሽን ማለት በጣም ጠቃሚ ለረጅም ጊዜ የሚጠቅመን ውጤታማ የሆነ ነገር ማለት ነው ሶ አሁን ይሄንን ካገኘን በኋላ አያችሁ ከዛ በኋላ ምን ተገኘ ነው አያችሁ እዚህ ጋር ይሄኛው አሁን ይሄ ሸካራ ይሻከራ ስለዚህ፣ አሁን ይሄኛውን ለማግኘት ምንድነው የምናደርገው? ጉድ ትጉድ ጉድ ብለናል ቅድም አይደለም። ጥሩን በጥሩ ሳይድ እንገለብጠዋለን ብለናል አይደለም። ስንገለብጠው ምን ይመጣል? መገልበጥ አለበት ከተሰፋ በኋላ ስንገለብጠው ይሄኛው ይገኛል ማለት ነው። አያችሁ፣ ይሄንን ያገኘን አሁን ሲገለበጥ የመጣው ይሄ ነው ማለት ነው። ሰው ተመል ቆንጆ ፓንት እዚህ በኩል ስንፈልግ እንዳይንቀሳቀስ ወደ ላይ ወደ ታች እንዳይል ይህን ሰርተናል። ከዚህ ቀጥሎ የሚደረገው ጎንና ጎኑ ይሰፋል። እዚህ ጋር አያችሁም? አሁን ይሄ ምን ሆነ? ስንተኛው ስቴፕ ማለት ነው? አንድ ስቴፕ ቀረን ማለት ነው። ከዛ እዚህ ጋር አገናኘ ነው ተገናኘ ይውላል ተገናኘ ማለት ነው። ሲገናኝ ይሄንን ሰጠን ሰፋ ነው። ይሄንን አገኘን ስንፈልግ ይሄንን መግጠም እንችላለን። ይህንንም ከዚሁ እንገጥመዋለን። ይሄኛው ምን ብያችኋለሁ፣ ሌላ ፓት ጨምረን ወደፊትና ወደኋላ እንዳይንቀሳቀስ ይጠቅመናል ማለት ነው። ለመጨረሻ ፎር ዘ ላስት ስቴፕ አንድ ነገር አለ። አሁን ምን መሆን አለበት? ብዙዎቹ ሃይ ዌስት ወይም ደግሞ እዚህ ድረስ ይፈልጋሉ። እኛ ግን አሁን ምን ፈልገው፣ እዚህ ጋር ኖርማል ዋርድ። እንደገና ደግሞ ኮንፈርት አለው ጥቅልልል ብሎ ወደ ታች አይወርድ። እሱን ለማድረግ እችን አያችኋት፣ እዚህ ጋ ያለችውን እሷን በጥንቃቄ ከፍተን ስንሰፋት ይህንን እንዲህ አድርገን ምን ማድረግ አለብን ማለት ነው፣ የአንድ አውራጣት ያህል እናጥፈዋለን። እንደዚህ እናጥፈዋለን ማለት ነው። ስናሰፋ ግን እዚህ ጋ በደንብ ይህንን እንትን ማድረግ አለብን ማለት ነው። ሶ ከዛ በኋላ ያንድ አውራ ጣት ያህል ካጠፍነው በኋላ ለዚህ ይሰፋል። የቱ ጋ ነው የሚሰፋው? እዚህ ጋ ነው የምናሰፋው። ያችሁ የአውራ ጣት ያህል እኩል መሆኑን ቼክ እናደርጋለን። የአውራ ጣት ያህል ካደረግን በኋላ ይሄኛውንም ይሄኛውንም አብረን ይሰፋል። እንዴት ይሰፋል እኛው አያችሁ ሲሰፋ እንዲዞረን እንዲህ ተጠፍጥፎ ነው ማለት ነው። ከዛ እንደገና መተን አሁንም እንዲህ እናሰፈዋለን። በዚህም ሳይል እንደዚሁ ተመሳሳይ እናደርጋለን። መጨረሻ ላይ ምን አይነት ፓንት እናገኛለን? አያችሁት፣ ስፌቱን አያችሁት። እዚህ ጋ ቅድም ያላለቀው ነበር ናው ድፋይን አልዋል። ያለቀ ፓንት ስትዩት እንዴት እንደሚያምኑ ቤት ውስጥ ብትፈልጉ በእጃችሁ